እዚያ ሀገር ላይ ሃይማኖት ጦርነት ተነሳ ማለት መቆሚያ የለውም። ተብሰብስቤ በአማራ ቅኔ እያልኩ ዘምራለሁ ብለህ ሀስበ ከሆነ ተሳስተሃል። ጭድ አጠገብ ቆመው ክብሪት የሚጭሩ ሰዎች አሉ፣ ጭዱ ሲለኩሱት ምን እንደሚነድ የማያውቁ መንግስቱን፣ ይሸጡታል። የእነሱ ቁማር ድሃ ስለ የእነሱ መጫወቻ እንትን ቼዝ ጠጠራቸው ድሃ ስለ ድሃ ከሌለ ማይተኩስላቸው ድሃ ከሌለ ማይሞትላቸው ዳኮን ዳኮ ማገዷቸው ነው የሚሞቁት። ከምፋየር ኮ በዳኮ ነው። ህይወቱን አደጋ ላይ ጥሎ እስርን፣ ሞትን ፊት ለፊት ለመጋፈጥ የቆረጠ የዘመን የጀግና ሰው ፓስተር ቸሬሎ አለው እውነትን በመናገር ሐሰትን የገለጠ በሐሰት ትንቢት የሚጠፉትን በጎች እንዳይሸወዱ የታገለ በደሃ ህይወት እየቀለዱ መንግስታቸውን የሚገነቡትን ፊት ለፊት ወጥቶ ሴራቸውን በአደባባይ የገለጠ ሰው ሲሆን፣ አሁን በደረሰን መረጃ ግን ፓስተር ቸሬል የተደገሰውን ሴራ የተቆፈረለት ጉድጓድ በእጅጉ አስፈሪ ቢሆንም ቸሬን ለመስቀል እንደ ሀማ ላይ ታች የሚሮጡትን

እኔ ጎምዘዝ ያልኩኝ የኦርቶዶክስ እምነት ተከታይ ነኝ። ምክንያቱ ደግሞ ቀኝ ጉንጭን በጥፊ ሲመቱኝ ሌላውኛውን አዙሬ ለመስጠትና ለመምታት ሞራል አይፈቅድልኝም። በጥፊ ከተመታን ለዛ ጥፊ ተገቢውን መልስ መስጠት አለብን፣ ያለበለዚያ ግን በጥፊ መማታታቸውን አያቁሙም ይቀጥላሉ ሲል የመለሰው ምላሽ ነበር። ታዲያ በአየር ላይ ጥቃት የማትታመው ሩሲያ በአርሲ ጉዳይ አሁንም ማነጋገሯን የቀጠለች ሲሆን በናይጄሪያ ክርስቲያኖችን ለማጥፋት ታጥቆ የተነሳውን የቦኮ ሃራምን ክንፍ ሰልፍ በዘሩለት ዳግም እንዳይነሳ አድርጋ ሰባብራ ጥለዋለች። ቀጣይ ጉዞ ወደ ኢትዮጵያ ሲሆናል። በዙሪያ መረጃዎችን ሰጣቸዋለሁ። ሰው ሰው እኮ ነው፣ ዝም አይደለም ሰው ሰው ሰው በአርአያ ስላሴ የተፈጠረ ሰው ነው። ክቡር ፍጥረት ነው። በቀላሉ ዝም ብሎ እንደው ማጥፋት፣ የሰውን ህይወት ማጥፋት ማለት ትርጉም ምንድን ነው? ደግሞ ተጠያቂ ጠያቂ የለም። የሞተው ምቶ ያለቀው አልቆ ዝም በቃ በየቀኑ ካህናትና ምዕመናን ይገደሉብናል ይገድሉብናል። ሰበር መረጃ። በመጨረሻ መፍትሄ ያጣውን በዝምታ የሚታለፈውን የኦርቶዶክሳውያኑን እልቂት ብፁዕነታቸው ጠያቂና ተጠያቂ የሌለበት በጅምላ ህዝብ ጭራሽ አደጋ ቤተ ክርስቲያን ተጋርጦባታል። መንግስት አለ ይጠብቀናል፣ ይከላከልናል የሚሉ ዜጎች ከእለት ወደ ዕለት በመንግስት ላይ ያላቸው እምነት እየተመናመነ መምጣቱን በመግለጽ አንድ ወሳኝ የተባለ መልእክትን ለሚመለከተው አካል አድርሰዋል። ብፁዕነታቸው ምናሉ? በጋራ እንቀኘዋለን። መናፍቅ መቀሌ ውስጥ እንደሌለ እዩት፣ ምስክርነት

በትግራይ ክልል ጠጠር መጣያ እንኳን ጠፍቷል። እንደሚታወቀው የሰሜኑ ህዝብ 90 ፐርሰንት የኦርቶዶክስ እምነት ተከታይ ሲሆን ከሀገር ውስጥ እንዲሁም ከተለያዩ ዓለማት የተወጣጡ ሰዎች ዳር ጽዮኑን በደማቁ ለማክበር ባንድ ላይ ተሰባስበዋል። ሁላችሁም ጽዮን ማርያም እናቴ፣ ቤተ ክርስቲያንን ከክፉ ነገር ሁሉ ጠብቂን፣ ከልጅሽም አማልጅን እያላችሁ ኮሜንቱን አጥለቅልቁት። ጽዮን ማርያም ያደረገችውን ድንቅ ታምርም ነግራችኋለሁ። ዘመን ሲገላበጥ ልጅ አያቱን ካልመከርኩ ይላል። አዶና ሊታሰብ ነው የሚል መረጃ እየወጣ ነው። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። በመጨረሻም የቲክቶክ ክሬቲቭ አዋርድ ዝግጅት ሰናርቶ እንግዶቹን አሸናፊዎቹን ለመቀበል እየተሰናዳ ባለበት በዚህ ወቅት ወጣቱ አዶናይን የገጠመው ነገር የብዙዎችን ልብ ሰብሯል። ምንድን ነው የተከሰተው? መረጃዎችን ለውጣለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኔዓለም የተመሰገነውን። በዘርቁታችን እጅግ በጣም ቁምነገር አዘል ቪዲዮችን እይላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ መናፍቅ መቀሌ ውስጥ እንደሌለ እዩት። ምስክርነት በቀደመው ጊዜ የጽዮን ነገስታት ከኢትዮጵያ አንስቶ እስከ ህንድ ውቅያኖስ ቀጥ አድርገው ያስተዳድሩ እንደነበር የታሪክ መዛግብት ይናገራል። ህዳር ሃያ አንድ ቀን እግዚአብሔር ለሙሴ ጽላቱን ጽፎና ቀርጾ ባርኮ የሰጠው እስራኤልንም ከናን ወደተባለችው ምድር እስኪገቡ ከዚያም በኋላ እየመራቻቸው አማሌቃንን በኃይሏ ያጠፋቻቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎን ተብሎ የሚጠራውንም ጣዖት እየቀጠቀጠችላቸው ፍልስጤማውያንን አንቀጥቅጠ በምርኩ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት፣ እግዚአብሔር አምላክ ለህዝቡ የሚገለጥባት፣ እግዚአብሔር ከድንኳኑ ከታቦት ሎኖ ከእናንተ ጋር ነኝ የሚልባት፣ እግዚአብሔር ከእነሱ ጋር መሆኑን የሚያረጋግጡበት ታቦተ ጽዮን ህዳር አንድ ቀን ወደ ኢትዮጵያ የገባችበት ቀን ነው። ጽዮን ማለት አምባ መጠጊያ ሲሆን ዛሬ እሷን የተጠጉ ልጆቹ አላፈሩም። ወደ እሷ እጃቸውን ዘርግተው ባዶ የተመለሱም የሉም። ወደ እሷ አልቅሰው እምባቸው ያልታበሰ የለም። ለጸሎታቸው ምላሽ አግኝተው ከደዌያቸው ተፈውሰው ያሰቡት ሁሉ ተሳክተው ጽዮንን ከነ ልጇ በልባቸው አትሞታል። ጽዮን ማርያም እናቴ ለእኔ የአይኔ ብርሃን፣ ከድካሜ ጊዜ ብርታቴ፣ ባዘንኩ ማንም የለኝም ብዬ በማሰብበት ሰዓት መጠጊያ አጽናኜ፣ በኃጢአት ወድቄ ሳለቅስም እምበይና ብሳ ከእጇ ከፈጣሪ ጋር የምታስታርቀኝ ደጓ እናቴ ናት። ሰማያት እንደ ወረቀት የምድር ዝናባት እንደ ቀለም ቢያገለግሉ እንኳን እሷን አመስግኜ ለመጨረስ በቂ አይደለም። ጽዮን ማርያም እናቴ ሀገራችንን፣ ህዝባችንን፣ ቤተ ክርስቲያናችንን ከክፉ ነገር ሁሉ ጠብቅልን፣ አሜን። የሩሲያው ፕሬዚዳንት ቭላድሚር ፑቲን በአንድ ወቅት ለቀረበላቸው ጥያቄ ይህንን ምላሽ ሰጡ። እኔ ጎምዘዝ ያልኩኝ ኦርቶዶክስ አይነኝ። ቀኝን ሲመታ ግራን ስጠው ለሚለው የመጽሐፍ ቅዱስ ቃል ብታዘዝም ይህን ነገር የማደርግበት የራሱ የሆነ ቦታ አለው። ያለ ቦታው ይህንን ጠቀበል ብትለኝ ሞራ ላይ ታዘዝም። በጥፊ ከተመታንም ለዚያ ጥፊ ተገቢውን እርምጃ መስጠት ይጠበቅብናል። ይህ ካልሆነ ግን ጥፊው ቆማል ብላችሁ እንዳታስቡ ሲሉ አንድ ምሳሌን እምባ ይተናንቃቸው እንዲህ ሲሉ ለታዳሚው ተናገሩ። ያኔ ያሉ ፑቲን ድምጻቸው እየተቆራረጠ ቦልሼቪክ የሚባለው ፓርቲ ሩሲያን በሚያስተዳድርበት ወቅት ይመራ የነበረው በቭላድሚር ሌኒን ሲሆን፣ በሰዓቱም ቦልሼቪኮች የቤተክርስቲያንን ተጽዕኖ ለመቀነስ ተከታታይ እርምጃዎችን ወስዷል። ከነዛም መካከል የቤተክርስቲያንን ይዞቶች ብሔራዊ ማድረግ መውረስ፣ ሲፈልጉ ማፍረስ፣ ጋብቻም ከቤተክርስቲያን ወጥቶ አለማዊ እንዲሆን ማድረግ በሩሲያ ኦርቶዶክስ ለማጥፋት ተቃርቦ እንደነበረ መቼ ማይዘነጋል አይደጋም በእንደዚህ አይነት ወቅት ሃይማኖትን፣ ባህልን፣ ስርዓትን፣ ድንበርህን ለማፍራስ የመጣን ኃይል መጥቶ በጥፊ ሲያጮ ለዝም ካልከው እመነኝ በቀጣይ ላትታወስ ቱርቃ ለትጠፋለህ። ቦልሼቪኮችንም ዝም ብንላቸው ኖሮ ዛሬ ሩሲያ ውስጥ ኦርቶዶክስ የሚለው ስም አትሰሙትም ነበር። እኛም ጊዜ አላጠፋንም። በፖለቲካው በሃይማኖቱ በተለያዩ ፕሮፌሽኖች በመንግስት መዋቅሮች ውስጥ ገብተን ኦርቶዶክስን ለመታደግ ብዙ ዋካ ክፍለን ዛሬ በልዕላ ሀያል አገሯ ሩሲያ ሊጠፋ የተቀረበው እምነት ጌታችንን ዳግም ከፍ አድርገነዋል ሲሉ መለሱ አዳራሹም በጭብጨባ ተሞላ ሩሲያ እንደሚታውቀው ሩሲያ በናይጄሪያና በኢትዮጵያ ኦርቶዶክስ ያለ የሚደርሰውን ግፍ በተደጋጋሚ ጊዜ በኢምባሲዋ በሀገሯ መሪ በፑቲን ስታስጠነቅቅ ብትቆይም ከትናንት በስቲያ ቦኮሃራም መገኛ ስቴቶች ቦርኖቤ ዮቤ አዳማዋ በሚባሉ ስፍራዎች ሱ 57 በተሰኙ የአየር ላይ ተዋጊ ጄቶቿ ጽንፈኛውን ዳግም በኦርቶዶክስ ያለ ጥቃት እንዳደርስ አድርጋ ሰባብራ አይቀጡ ቅጣት ማምጣትን ቀጥቷለች። ፑቲንም ቀጣይ ጉዟቸው ወደ ኢትዮጵያ አርሲ እንደሚሆን የተናገሩ ሲሆን እሳትን በሚተፉት በሱዋ 57 ጀቶች የውሃ ብያን ክንፍ ግብዓተ መሬቱን እንደሚፈጽሙት አስጠንቅቀዋል። ከማንም ደም አፍሳሽ ጋር አልቆ የማንም ደም አይፈስ ደም አፍስሶ በሰላም መኖር የሚባል ነገር የትም አገር የትም ዓለም መንግስቱን ይሸጡታል። የእነሱ ቁማር ዳሃስ ነው

ለእውነት ኖሮ ለእውነት የሚሞት ጀግና የሀገራችን እንቁ ፓስተር ቸሬ ሲሆን ለበርካታ ጊዜያት በሚናገራቸው እውነት አዘል ንግግሮቹ አስተኛ የሀገራችን ነቢያቶች ምንም እጃቸው የፈረጠመ ጭንቅላታቸው ከወንጌሉ ይልቅ ትንቢት ላይ በማድረግ ከሚስኪኑ ህዝባችን ላይ ከሚዘርፉት ፓስተሮች ጋር እጅግ በጣም በአስተሳሰብ በመለየታቸው አይጥና ድመትን ሆኖ ቆይቷል። ታዲያ እነዚህ በህዝብ ገንዘብ የሰከሩት ከአሁን ቀደም ፓስተር ቸሬ ስማችንን አጥፍቷል ብለው ቢከሱም ተዋርደው ተመልሷል። እውነትን እየተሸነፈ ማናልና። ታዲያ በዛሩ ቪዲዮ ላይም እንደተመለከታችሁት ፓስተር ቸሬ ከአጥፊዎች ጋር አንቆምም፣ እነሱ የእግዚአብሔር መንግስት በድሃ ደም አሳልፈው ሸጦታል። ዛሬ ላይ አብዛኛው ህዝባችንን ፖለቲከኞች ጌም እየተጫወቱበት ነው። ሲፈልጉ እያዋጉና ብዙዎችን ቀጥፈው ማግደው ዳር ቁጭ ብሎ ከተማሟቁበት በኋላ እነሱ ግን መልሰው ይተቃቀፋሉ፣ ውስኪያቸውንም ይጨልጣሉ። ንገረኝ ካላችሁ ደሃ ከሌለ ማን ይተኩስላቸዋል? ደሃ ከሌለ ማን ይሞትላቸዋል ድሃ እኮ ማገዷቸውን ወሲል የተናገረውን በመያዝ እንደ ቀድሞ ክሪክ የሚያጠባብቁ ሀማዎች በቸሬው ዙሪያ ሰፍረዋል እመኑኝ አሁንም እንደ ቀድሞ ወይንም እንደ ሀማ በቆፈራችሁት ጉድጓድ ራሳችሁ ትገቡበታላችሁ መልእክቴ ነው ዘመን ሲገላበጥ ልጅ አያቱን ካልመከርኩ ይላል አዶናይ ሊታሰር ነው የሚል መረጃ እየወጣ ነው ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው የቲክቶክ ክሬቲቭ አዋርድ ተዘጋጅቶ ካለቀ በኋላ አዶናይን አሰሩት የሚሉ ዜናዎች እየወጡ ሲሆን በዙሪያውም ትክክለኛው መረጃ ልስጣችሁ። እንደሚታውቀው ከቀናቶች በፊት አዶናይ በኢፌድሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ሰግጥ በማለት ሲጩ የተደመጠ ሲሆን ጉዳዩም አነጋጋሪ ሆኖ ልጅ አባቱን ሊመክር ሄዳ ያሉም አልጠፉም ነበር። ታዲያ ይህ ጉዳይ የኢፌድሪ አየር ኃይል ዋና አዛዥ ጋር ይደርስና ከፍተኛ ቁጣን ያስነሳል። በፍጥነትም የጫነውን ቪዲዮ እንዲያወርድ በመቀጠልም አዶናይ እዚያ ቦታ ላይ ግብዣ ያደረገለት ባለስልጣን በግ እንዲጠየቅ እንቅስቃሴዎች መጀመራቸው አይዘነጋም ነበር። ወዳጅ እንዳለው ሁሉ ጠላትም አለና ከቅርብ ሰዓታቶች በፊት አዶናይ በመከላከያ ታሰረ የሚለው መረጃ ከእውነት የራቀ የጠላቶች ወሬ እንደሆነ እንድታውቁ ፈልጋለሁ። ሰው የራሱ የሆኑ ድክመቶችና ጥፋቶች ቢኖሩበትም በዚህ ልክ ሰው መጥላት አግባብ ነው ብዬ ማላስብም እየመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተና ያስተምራሉ ይጠቅማሉ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ ናችሁ በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሆተሎ ክፍሰ ይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።